አንድና አንድ ነገር ነው። ይሄ ያረገዝኩት ልጅ ከአረብ ነው ማለት ነው። እኔኮ ከእንቅልፌ ስነሳ ሁሌም ጌታዬ፣ ስለ መዳም ቅመሞች ካይር ካይር ነገር አሰማኝ፣ ጥሩ ጥሩ ነገር አሳይኝ ብዬ ነው ዱዓ ጸሎት የማደርገው። ግን አንዳንዶቻቸው ዘው ብለው እየመጡ ጭራሽ በላው ብለው ከመዳም ባል አረገዝኩኝ፣ እና ምን ላድርገው እያሉ ጥያቄ ይጠይቃሉ። ማርገዛቸውንም በሂፋ ወጥተው ሶሻል ሚዲያ ላይ ዝርግፍ ያደርጋሉ፣ ሆዳቸውን ወጥረው ማለት ነው። እንዴት ምን ይሻል? ውዶችዬ፣ ሰላም አሌይኩም ረህመቱላ ባረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምንቆያችሁ ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። እንግዲህ መግቢያ ላይ አንዲት የማዳም ቅመም ከማዳም ባል አርግሻ አለው እና አሁን ስድስት ወር እየሆነኝ ነው ሆዴም እየገፋ ነው ስራ መስራት እያቃጠኝ ነው እና ብላ የተናገረችው ቪዲዮ መግቢያ ላይ አይታችኋል። እንዲሁም ቪዲዮ ቀጥዬ የማስገባላችሁ ይሆናል። እና አሁን እኛ ከማዳም ባል መጀመሪያ ስታረግሽ ሲያስረግዝሽ ለኛ አልነገርሽን። አሁን አርግዘሽ ስድስት ወር ከሞላ በኋላ ለእኛ መተሽ ምትነግሪን ምን እንድናደርግ ነው? እንድናስወልድሽ ነው? ወይስ ጊዜ እየደረሰ ስለሆነ ቤት እናመቻች ነው? ወይስ ምን እናደርግ? ወይስ ምን እንደምናደርግ አሁን እንደምትነግረን አላውቅም። ለማንኛውም ቪዲዮውን ተከታተሉትና ከዛ ደግሞ የጠየቀችውም ጥያቄ አለ። ትመልሳላችሁ። ፈርዶባችኋል ፈርዶባቸዋል። ጥያቄዋን ትመልሳላችሁ። እስኪ አሁን እንዴት እንዳረገዘች እንዴት እንዳስረገሳት፣ ጥያቄዋስ ምንድን ነው የሚለውን ደግሞ በዝርዝር ተከታተሏት። አይ ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? አለው አንድ ጥያቄ ሊጠይቃችሁ እስኪ። እኔም አሁን እንደ ማናኛውም ሰው ሰርቼ ልለወጥ ብዬ ከሀገሬ ከመጣሁ ኦልሞስት ወደ ሰባት ወር ላይ እየሆን አረብ ሀገር ከመጣሁ ከዛ በመሀል አጋጣሚ ልጅ ተፈጠረ ማለት በቃ አረገዝኩኝ። አሁን አልሙስት ወደ ስድስት ወር የሆነኝ ነው። የስድስት ወር እርጉዝ ነኝ ይሁን መውለጃይም እየተቃረባ ነው። ግን አሁን እንግዲህ ከዚህ በኋላ ምንም ማድረግ አልችልም። እኔ ወደ ሀገሬ ነው ሊሸኙኝ የሚችሉ እንጂ ምንም ሊያደረጉኝ አይችሉም። እሱ ምንም የሚያሳስብ ጉዳይ አይደለም። ያው አንድ የተፈጠረ ነገር ተፈጥሯል። እንግዲህ ምንም ማድረግ አይቻልም እና ምንም ማድረግ ስለማይቻሉ አሁን እኔን እያሳሰበኝ ያለ አንድና አንድ ነገር ነው ይሄ ያረገዝኩት ልጅ ከአረብ ነው ማለት ነው ግን ሲወለድ የሚወለደው አረብ ሆኖ ነው ወይስ ሀበሻ ነው? እሱ ነው ግራ የገባኝ። እስከዚህ በፊት የሞከራችሁ ካላችሁ ኮሜንት ላይ አሳውቁኝ። ባይ ውዶች፣ አሳውቋት ከዚህ በፊት የወለዳችሁ በአረብ ያረገዛችሁ ልጁ ስትወልዱት አረብ ነው የሚሆነው ወይስ አበሻ ነው የሚሆነው? እኔ ስላልሞከርኩት ስለማላውቀው እማውቀው ነገር የለም ግን የሞከራችሁ ደግሞ ሲወለድ የልጁ ዜግነት ምን እንደሚሆን ንገሯት ማለት ነው። የሞከራችሁ ሰዎች ጉድ ኮኖ አርግዛ ራሷን በራሷ የምታጽናና ብቸኛዋ ሴት ተፈጥሯል። አንዴ ምንም ማድረግ አይቻልም አለች። እንዲሁም ደግሞ የሚገርማችሁ ነገር በመጣች በወሩ ነው ያስረገዛት። ገና በወሩ በምን ተግባብታችሁ ነው? ከመጣች ስድስት ወሬ ነው ሰባት ወሬ ነው አለች። ግን ያረገዘችው ልጅ ደግሞ ስድስተኛ ወሯ ነው ያው ምን ልበላችሁ እንደመጣች ነው ያረገዘችው እና ምን ትለዋት አላችሁ እናንተ እስኪ ሀሳብ ስጧት ይሄ ነገር ምን ይመስላችኋል እናንተ ምንድን ነው እንዴት በምን መልኩ ሊሆን ይችላል አረ ተው ሴቶችዬ ተው ተው ግድ የላችሁ ተው ግድ የላችሁም አሁን ከእሱ ጋር እንኳን እስከዚህ ደረጃ ደርሶ ቀና ብላችሁ ለምን ታዩታላችሁ ከሱጋ ከእሱ ጋር ለምን ትሳፈጣላችሁ ከወንድ ልጆቻቸው ጋር እንዲሁም ከባላቸው ጋር ምን አሳፈጣችሁ ምን ከነሱ ጋር እንደዚህ እሽኮሎ ሊያደርጋችኋል እንዲህ የሀገራችን ሰዋታችሁ ነው። እንዲህ ይሄው፣ አሁን እርግዝናውን ሲያውቁ ወደ ሀገር ሊያሳፍሩኝ ነው ስትል ነበረ። እና ምን ሊያረጉሽ ነው? እዛ እንድትወልጂ ሊጠብቁሽ ነው? እዛ ቁጭ አርገው ሊቀልቡሽ ነው? አያደርጉሽም። አስረግዘው ወደ ሀገርሽ ነው የሚሸኙሽ። እንደዚህ አይነት ቀልድ የለም እና እህቶቼ፣ የመጣችሁበትን አላማ ጠንክራችሁ ስሩ ለማለት ነው። ሌላው ደግሞ ይሄንን ነገር በአንድ በኩል ቀልድም እየመሰለኝ ነው። ቀልድም ቢሆን ደግሞ በዚህ ልክ ክብርን የሚያዋርድ ነገር ባትሰሩ የተሻለ ነው። ይህ ቪዲዮ ዛሬ እንደዚህ በቀልድ መልክ የተለቀቀው ብዙ ቦታ ይደርሳል፣ ይሰራጫል። በዚህ ደግሞ መቀለል ጥሩ አይደለም ታቃላችሁ ማህበረሰባችን የእናንተ አካባቢ ያላቅም እንጂ የእኛ አካባቢ እንኳን ያላደረጋችሁትን እንኳን ያደረጋችሁትን አደረግኩ ብሎ በራሳችሁ አፍ የወጣውን ይቅርና ያልተወራውን የሚያወራ ማህበረሰብ ነው የኛ አበሻ ማለት ማለት ነው በቃ ዝም ብሎ ከመሬት ተነስቶ አንዳንድ የሚጥልባችኋለሁ እንኳን ራሳችሁ እንደዚህ የሚያዋርድ ነገር መስራት ይቅርና ለፍምስና ለዛሬ ለመፈመስ ተብሎ በዚህ ልክ ራስን ማርከስ እንደዚህ አይነት ነገር ባይሰራ የተሻለ ነው፣ እና ብዙ አይነት አማራጮች አሉ። ማለት እኔ ከምንም በላይ የሚገርማችሁ ነገር ለክብሬ በጣም እጨነቃለሁ። እንደዚህ አይነት እንኳን እንጃ እንጃ። አንዳንድ ሰዎች ግን ራሳችሁን በጣም ዝቅ ታረጉና የሚዘቅጥ ነገር ታደርጉና ፍምስናን ትፈልጋላችሁ። ግን እንዴት ነው ማለት እኔ ምንም ነገር ይቅርብኝ እንጂ እንደዚህ አይነት ነገር አላደርግም አላደርግም በቃ ራሴን ክብር የሚነካ ነገር ቤተሰቦችን ክብር የሚነካ ነገር ማለት አሁን ቤተሰብ ሊያየው ይችላል። ቤተሰቡ እንኳን አያየውን ብንር የሚያቀን ሰው ሊኖር ይችላል ሊያየው ይችላል። ያ ሰው ደግሞ ዞሮ ዞሮ ለወዳጅ ዘመድ ምናምን ማሳየቱ አይቀርም። አውሩ ሳትሉት የሚያወራ ማህበረሰብ ነው ያለን እና ይሄ ነገር እስከ ቤተሰብ ይደርሳል። በዛ ሰዓት ቤተሰብ ምን ያህል ነው የሚደነግጠው? ምን ያህል ነው የሚሸማቀቀው? ለስራ ብሎ ተኪዶ እንደዚህ አይነት ነገር እኔ እንጃ። እንኳን ይሄን ጨምራችሁበት ዱሮም ራሱ የአረብ ሀገር ሴት ተብሎ ስንት ስም እንደሚወጣ ታውቃላችሁ። በእርግጥ ሁሉም ማለት አይደለም፣ አሉ አንዳንድ ጋጠወጦች ማለት ነው። አንዳንዶቹ ደግሞ እጅግ በጣም ጨዋ የሆኑ ለስራቸው ክብር ያላቸው ሰርቶ ለመለወጥ ብለው የወጡ ለዓላማቸው ቀንና ሌሊት የሚሰሩ ጀግና እህቶች አሉ። ግን ደግሞ በአንዳንድ እንዝላል እንደዚህ አይነት ሰዎች ደግሞ በአጠቃላይ የአረብ ሀገር ሴት ተብሎ ይጠራል። እና ያው መቼም አረብ ሀገር ተሂዳ ይሄ ሊቀርላት ወይ የሚባል ሴት ስም እንደዚህ እንደሚያስጠፋ ባታደርጉ ጥሩ ነው። የአረብ ሀገር ሴት ማለት ከእንደዚህ አይነት ሴቶች ሳይሆን እጅግ በጣም እንቁ ጀግና፣ ህልሟን የምትኖር ህልሟን የምታሳካ ለራሷ እንደ ሻማ እየቀለጠች ለቤተሰቦቿ የምትለፋ ጀግና ናት። ለኋላ ህይወቴ ብላ ዛሬ ጎንብስ ብላ የሰው ፊት እየገረፋት የሰው ቤት አንገቷን ደፍታ የምትሰራ ነገ የተሻለ ህይወት ትኖራለው ብላ የምትሰራ ጀግና ነው እንጂ በእንደዚህ አይነት ሴቶች የምትጠራ ሴት አይደለችም ያረባ ሀገር ሴት ማለት እና ስማቸውን ወይም ደግሞ ስማችንን እንዳታጠፉ እንደዚህ አይነት ነገር እያደረጋችሁ በጣም ከባድ ነው አንዳንድ እህቶቼ አላችሁ ሀቂቀተን ከአረቦች ጋር እሽኮሎል የምትሉት ማለት ከማዳም ባል እንዲሁም ከልጆቿ እሽኮሎል የምትሉ አላችሁ። መጨረሻ ደግሞ አያምርም። የመጣችሁበት አንድና አንድ ነገር ስራ ነው፣ ሰርታችሁ እንድትቀየሩ ነው እንጂ እንዲስ ውስጥ ገብታችሁ ህይወታችሁን እንድታበላሹ አይደለም። ለአሁን ላይ ሊመስላችሁ ይችላል፣ ግን ህይወታችሁ ይበላሻል። የማንንም ልጅ ይዛችሁ ሄዳችሁ ሀገራችሁ ላይ ትንከራተታላችሁ። ሰሞኑን አንዲትን አይታችኋል፣ ሁለት ልጆቿን ከአረብ ወልዳ ባሌ ነፋልጉኝ ብላ ሶሻል ሚዲያ መታ ነበር። ተከያሉ ተጠቅልላሽ በሆነ ሰዓት ላይ ተይዘሽ ወደ ሀገርሽ ትገቢያለሽ። ከዛ በኋላ ባሌሽ አድራሻውን ያጠፋል። ከዛ በኋላ መተሽ ባሌ ነፋልጉኝ ባሌ አረብ ነው ምናምን እያላችሁ እኛን አዛ አታድርጉን። መጀመሪያ መጠንቀቅ አለባችሁ። ካሞ ከመማቀቅ አስቀድሞ መጠንቀቅ ሚባል ነገር አለ እና ተጠንቀቁ። እህቶች፣ ጥንቃቄ አድርጉ። ምንም ቢሆን የሀገራቸው ሰው ይግደላችሁ እዚህ ጋር ደግሞ ቤተሰብ ሳያቅ ብዙ ምትሽኮሉ ላይ ብላችሁ መጨረሻ ላይ ልጄን ምን ላድርገው? ልጄ አረብ ነው የሚሆነው ወይስ አበሻ ነው የሚሆነው? እውነትሽን ነው አረብ ይሆንልኛል ብለሽ ነበረ ያረገሽው። አያቅሽን ማንነትሽን ማርገዝሽን ሲያቅ ራሱ ቀጥታ ከቤቱን የሚያስወጡሽ አይገርምሽም ወይ? ደግሞ ከፎቅ ነው ወደ ታችም የሚለቁሽ። እና እህቶቼ ክብራችሁን ጠብቁ። ራሳችሁም ስነ ስርዓታችሁን ይዛችሁ ስራችሁን ስሩ። ተለወጡ። ለለውጥ ነው የመጣ ነው እና ተለውጠን ሀገራችንን ገብተን እኛም መዳም ሁነን እንኖር፣ እኛም የራሳችን ህይወት እንኖር ለማለት ነው ውዶች ዬ አመሰግናለሁ ስለ ተከታተላችሁኝ። የዛሬ ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አሊኩም ራህመቱላህ ወበረካቱሁ።